ሰላም ሰላም እንዴት ናችሁ? ደህና ናችሁ? ውድ ቤተሰብ በሞላ ዓለም ያላችሁ ማለት ነው። በያላችሁበት ሰላም ፍቅር፣ ጸጋ የላችሁ እያልኩኝ ዛሬ መጁቡስ ስለሰራ ነው ማለት ነው። አብረን እንስራ። እንግዲህ ያው ሽንኩርት፣ ክጭና ቃሪያ ጨምሬ ያለሁኝ እያቁላለሁ ነው ማለት ነው የመጣሁት። ያው ከመጀመሪያው እንግዲህ ስለነበሩ ወጣ ሲሉ እንግዲህ መቀረብ እንጀምራል ማለት ነው። ለዛ ነው እና በመጀመሪያ ዶሮ ጠብሼ አለሁ ማለት ነው። እንደምታውቁት ዶሮ ጠብሼ ነው የመጣሁት። ዶሮ በጠበስኩበት ዘይት ነው ሽንኩርት እና ቃሪያ፣ ነጭ ሽንኩርት አድርጌ እያቁላላሁት ትንሽዬ ጀዘር ጨምሬበታለሁ። ቲማቲም አልጨመርኩም፣ አልጨምርም ማለት ነው። እናንተ ከፈለጋችሁ መጨመር ትችላላችሁ፣ ቲማቲም እና ሳልሳ። እኔ ግን ኖርማል ሽንኩርት እና ቃሪያ ነጭ ሽንኩርት ጀንጀብል ልካለ ጨምሮበት ማለት ነው። ግርፋ ጨምር ያለው አሁን ጨምረው፣ ቅመሞችን እጨምራለሁ ማለት ነው። እነዚህ ቅመሞች እጨምራለሁ። ይሄ የምታውቁት እንትኑ ላይሞን፣ የተ ወቀጠ ላይሞን ነው ማለት ነው። የሆነ ድለዝ ዴለዝ ያለ ላይሞን ነው። አሁን ደስ አድርጌ እንዳልኳቸው ቃሪያውን፣ ሽንኩርቱን አንድ ላይ አቁላልቻለሁ ትንሽ ካሮት እንዳልኳቸው ማለት ነው። ሱሬን በጠበስኩበት ነው የምሰራው። ሩዜን እዚህ አጥቢያለሁ ማለት ነው። ሰፋ ያለ አድርጌ አጠለዋለሁኝ እንደምታውት እዚህ አድርጌ ጥልላለው። ውሀ ይንጠፈጠፍልኛል ማለት ነው። የፈላ ውሀ ትንሽ ጫ ትንሽ ፍለ ውሃ ጣፋ አድርጌበታለሁ። አሁን በዚህ አድርጌ በደንብ ቃቁላለዋል ማለት ነው። እርድም አልጨምርኩም። እርድ አልጨምርም ነው የምሰራው። መስፈር እንደሆነ አልፈለግም የራሱ ቅመም ጋር ምናምን ስላለው ዘንድ ፍላይ ሲጨምርበት አስፋር ስለሚሆ እንዳልኳቸው ቅመማ ቅመሞችን ብንጨምር መሪ ያለው ሽንኩርት፣ ዘይት፣ ነጭ ሽንኩርት፣ ዝንዝቤት፣ ጀዛር። ኦኬ ዘይት ዶሮውን ጠብሳችሁ በጠበሳችሁበት ማለት እንዳለችው ስማት ይዛለች ማለት ነው። ማለት እንደዚህ አርባት ስማት ምናምን ጨምራችሁ አቁላልታችሁ መስራት ትችላላችሁ። እኔ ግን ዛሬ የምሰራው በዚህ አድርጌ ነው ማለት ነው። ሞክሮትም ደግሞ ቆንጆ ነው። በደንብ እናማስለዋለን። ላይሞን ምናምን ጨምር ያለው እንደምታዩት፣ እችም ስኳር ጨምራለሁ ማለት ነው ትንሽ ስኳር ጌርፋ ካላችሁ ጨምሩበት። እኔ እንትን ጨምሬያለሁ። የተወቀጠም ካለው ጨምሩ ማለት ነው። የተወቀጠ ይሄ ጨምሬያለሁ። ትንሽ ጌርፋ ጨምሬያለሁ በነገራችን ላይ።

አሁን በደንብ ባቁላልኬ ጨርሻለሁ ማለት ነው። አሁን የምጨምረው ሳፋ ላይ ያረኩትና ሰዓቱን ቀነስ አድርጌ አማስለዋለሁ ማለት ነው። እናደርገዋለሁ ማለት ነው። ያች ታደል አሁን ትንሽ ውሃ ጥጃለሁ፣ የፈላ ውሃ

ቀጫዎችን አስተካክላችሁ ከዛ ተቀድሜዋላችሁ ማለት ነው። በነገራችን ላይ አናማስረውም ማለት ነው። ሁሉንም ጨውን፣ ሁሉን ቀምሰን ውሃ በለክ የጨመረን እንትን እንዳይልብን አናማስለውም። ከዳርና ከዳር ነው ማየት ያለብን ማለት ነው። አደለም ትንሽ ከታች እንትን አለው። አሁን የጠበስኩት ዶሬን አደርጋለሁ ማለት ነው። እና እንደዚህ አድርጌ ሰርቻለሁ መች ቡሴ ማለት ነው። በጣም ተወዱታላችሁ። በጣም ቆንጆ ነው። አሰራሩ እንዴት እንደሆነ ነግሬያችኋለሁ። እናንተም ስሩና ሞክሩት ማለት ነው። እንዳልኳችሁ ሳልሳ ጥማጣ አልጨመርኩም። እናንተ ከፈለጋችሁ መጨመር ትችላላችሁ። ላይክ እና ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኖ አበረታቱ፣ ተጎኔ ሁኑ ማለት ነው። የዛሬው መችቡሴ ይሄንን ይመስላል ጨርሻለሁ ማለት ነው። ይሄ አሁን እሳቱን ቀስ አድርጌ እሳት በትንሹ ቀንሼ እሳት ይፈልጋል እና አለሙኒየም አደርግበትና ቀስ ብሎ ይበስላል ማለት ነው ውዶቼ። እንደምታወካታች ትንሽ ውሃ አለው። ምክንያቱም መችቡስ እሳቱን አብዝተን እንትን ማለት የለብንም። ቀስ ብሎ ሰገግ ብሎ ሲበስል ነው ቆንጆ መችቡስ የሚሆነው ማለት ነው። ከጨመርን በኋላ ደግሞ ጨማምረን ማማሰል የለብንም ማለት ነው። እና ይሄንን ይመስላል። እናንተ ሰላጣ ምናምን ሰርታችሁ በኋላ ስታቀርቡ ስብራ ምናምን ጨምራችሁ ኳበት እናድርጋችሁ ማቅረብ ትችላላችሁ። ለአሁኑ እንደዚህ አድርጌ ሰርቻለሁ ማለት ነው። ሰላጣ ምናምን አዘጋጃለሁኝ ከዛ ይቀርብና ይበላል ማለት ነው። ስለዚህ ላይክ ማድረጋችሁን አትርሱ እላችኋለሁኝ። ብያር ምናምን ሰላጣ ምናምን ሰርታችሁ ለኔካ ቀሩ ማለት ነው። አሁን እንደዚህ አጥቄ ቀስ ብሎ ሰቀቀ ብሎ ይበስላል ማለት ነው። ደስታው አሁን እከድነዋለሁ ማለት ነው። ሁላችሁም ላይክ እና ሰብስክራይብ ያደረጋችሁ ቤተሰቡ ነው። አሁን ይሄ ቀሳሪ እሳቱን እዚህ ላይ ይተዋሉ። እንደምታውቁ እሳቱ በትንሹ ማለት ነው፣ በጣም ቀንሽ ማለት ነው። በዚህ እና ላይክ ማድረጋችሁን አትርሱ፣ ተቀላቀሉ።